አመሰግናለሁ። ምን ይችል እንደምን ውለሃል። እንግዲህ የኦሮሚያ ክልላዊ መንግስት እንዲሁም ደግሞ የብልጽግና ፓርቲ የኦሮሚያ ቅርንጫፍ በአዳማ ገልማ አባገዳ የሁለት ሺ አስራ ስምንት የመጀመሪያ ስራ አፈጻጸም የስራ ሪፖርት በማዳመጥ እየገመገሙ ነው። ባለፉ ወራት እንግዲህ በርካታ የህዝብን የልማት ጥያቄ ሊመልሱ የሚችሉ ስራ እየቀረበ ወይም እየተደመጠ የሚገኘው ማለት ነው። ክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ይህ ባለፉት ሶስት ወራት እንግዲህ የተሰሩ ስራዎችን በተመለከተ ሲያነሱ በርካታ ስራዎች የህዝብን የልማት ጥያቄ ሊመልሱ የሚችሉ በርካታ ስራዎች ስለመሰራታቸው ነው እንግዲህ በዚህ መድረክ ላይ እየተነሳው ማለት ነው። እንዲሁም ደግሞ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ዋና ኃላፊ አቶ ከፍ ያሉ ተፈራም በዚህ መድረክ ላይ እንግዲህ ተገኝተው ንግግር ሲያደርጉ በተለይም የህዝብን የልማት ጥያቄ በመመለስ በኩል ፕሮጀክቶች በፍጥነት ተከናውነው ወደ ስራ እንዲገቡ በማድረግ በኩል እንደ ፓርቲን በርካታ ስራዎች ስራዎች ስለመስራታቸው ሰፊ ስኬቶች ስለመመዝገባቸው ነው ያነሱት፣ ማለት ነው። በተለይም ሃገራዊ ተልእኮን በመውሰድ ሀገርን ሊጠቅሙ የሚችሉ ህዝብን ሊጠቅሙ የሚችሉ የልማት ስራዎችን በተመለከትም በርካታ ስራዎች ስለመስራታቸው ነው ያነሱት። ለአብነት ያክል እንኳን ለመጥቀስ ወጣቶች ወይም ደግሞ የክልሉ ወጣቶች ይቅርታ፣ በጸጥታ ተቋማት ውስጥ ተቀላቅለው ህዝብና ሀገራቸውን እንዲያገለግሉ የሀገር መከላከያ ሰራዊትን በመቀላቀል ህዝብና ሀገራቸውን እንዲያገለግሉ በማድረግ በኩል በርካታ ስራዎች ስለመሰራታቸውን ያነሱት። እንዲሁም ደግሞ እንደ ሀገር የተጀመረ የአምስት ሚሊዮን የኮደርስ ስልጠናን በተመለከተም በዚህ ሶስት ወር ውስጥ ብቻ ከዘጠኝ መቶ ሺ በላይ የሚሆኑ ወጣቶች ከክልሉ በዚህ የስልጠና ላይ እንዲሳተፉ ስለመደረጉን ያነሱት ማለት ነው። ሌላውም ደግሞ እንደ ሀገር ሀገር ሊጠቅም ከሚችሉ ስራዎች እና እንደ ሀገር ከተጀመሩት ውስጥ ደግሞ የብሔራዊ መታወቂያ በመውሰድ በተመለከተ እስካሁን ድረስ ከ14 ሚሊዮን ያላነሱ ዜጎች በዚህ የብሔራዊ መታወቂያን እንዲወስዱ ስለመደረጉ ነው ያነሱት ማለት ነው። ታዲያ እነዚህ በርካታ ስራዎች መሰራታቸው እንግዲህ በዚህ መድረክ ላይ ሲነሱ ታዲያ ምንም አይነት ክፍተት ሳይገኙ ነው ማለት አይደለም። በተለይም የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ሲያነሱ እንግዲህ ክልሉ ያለውን የመልማት አቅም ስንመለከት እንዲሁም ደግሞ አሁንም ገና ህዝብ የህዝብን የልማት ጥያቄን በተመለከተ ስንመለከት እስካሁን የተሰሩ ስራዎች በቂ ናቸው የሚያስብሉ ነገሮች አለመሆናቸውን ነው በጣም አስምሮ ያነሱት ማለት ነው። ከነዚህ መካከል ታዲያ የተሳኩ ስራዎች ተሰርተዋል ቢባልም በተለይም ድህነት ቅነሳ፣ የስራ አጥነት ቁጥርን መቀነስ፣ ሙስናን በመታገል በኩል አሁንም በርካታ ስራዎች እንደሚቀሩና በቀጣይም እነዚህ ጉዳዮች ላይ ትኩረት ገባው ነው የነሱት ማለት ነው። ታዲያ እስካሁን የተሰሩ ስራዎች በቂ አይደሉም ከተባለ የህዝብ የልማት ጥያቄ አሁንም ገና መመለስ አለበት፣ ሀገርም ከዛ ክልልም ከዛ በላይ መልማት አለበት ከተባለ እስካሁን በተሰሩ ስራዎች ከመኮራራት ይልቅ አሁን ብዙ ስራዎች እንደሚቀር በማሰብ እያንዳንዱ የስራ ኃላፊ በተለይም በህዝብና በመንግስት የተሰጠውን የስራ ኃላፊነትን ለመወጣት በኃላፊነት ቦታ ላይ የሚገኙ ኃላፊዎች በቁርጠኝነት መስራት እንዳለባቸው በዚህ መድረክ ላይ አሳስበዋል ማለት ነው። ታዲያ እንግዲህ የ2018 የመጀመሪያ የሩብ ዓመት የስራ አፈጻጸም የክልሉ እንዲሁም ደግሞ በክልሉ የሚገኝ የብልጽግና ፓርቲ ቅርንጫፍ በዚህ ሪፖርት ላይ የተስተዋሉ መሰራት እያለባቸው ሳይሰሩ የቀሩ ስራዎችን በተመለከተ እንግዲህ በቀጣይ ላይ በሁሉም በየወረዳው እንዲሁም ባለው የስራ ተዋረድ በኃላፊነት ላይ የሚገኙ ኃላፊዎች በዚህ ጉዳይ ላይ በመወያየት የተስተዋሉ ክፍተቶች በምን ምክንያታቸው ተፈጠሩ የሚለው ላይ ትኩረት በማድረግ ምላሽ እንዲሰጥበትና በቀጣይ እነዚህ ስህተቶች እንዳይደገሙ በማድረግ በኩል ምን መሰራት አለበት የሚለው ደግሞ በቀጣይ ከዚህ ከግማሽ ቀን በኋላ የሚቀርብ ነው የሚሆነው። ሰፊ ውይይት ይደረግበታል። እንዲሁም ደግሞ በተስተዋሉ ክፍተቶች ዙሪያ ለምን ተፈጠሩ የሚለውን እያንዳንዱ የስራ ኃላፊ ስራ ምላሽን እንዲሰጥ በግማሽ ቀን ሪፖርት ላይ የቀረበው ማለት ነው። ከዚህም ባለፈ ደግሞ በቀጣይም በሚቀርቡት በበጀት ዓመቱ ማለት ነው መስራት ያለባቸው ምላሽ ማግኘት ያለባቸው የህዝብ የልማት ጥያቄዎች ምንድናቸው፣ በተለይም ከመልካም አስተዳደር ጋር በተያያዘ ያለውን ሀብት ወደ ኢኮኖሚ በመቀየር በኩል መሰራት ስላለባቸው ጉዳዮች ላይ በቀጣይ ትኩረት የሚሰጥባቸው እና እንዲሁም ደግሞ እንግዲህ የክልሉ መንግስትና የፓርቲው ቅርንጫፍ በዚህ ላይ ሰፊ ውይይትን እንደሚያደርግ በዚህ መድረክ ላይ ተቀምጧል ማለት ነው። እንግዲህ ይህ ውይይት እንዲሁም ሪፖርት አሁንም በዚህ ሰዓት ላይ እየተካሄደ ነው የሚገኘው፣ የሚቀጥል ነው የሚሆነው። እኛ ግን በግማሽ ቀን ውሏችን የነበሩን መረጃዎች ባጭሩ ይህንን ይመስል ነበረ። አመሰግናለሁ።